የተዘጋጁ ምግቦች ወይም ፕሮሰስድ ፉድ የምንላቸውን እውነታ ይዘን መጠናል። ሰላም፣ እንደምን ናችሁ? ዛሬ እለት ዕለት የምትመገቧቸውን ፕሮሰስድ ወይም የታሸጉ ምግቦች እውነታ ወደ መግለጽ እንገባለን። እንግዲህ በየእለቱ በጣም በከፍተኛ ሁኔታ ተጠቃሚነት እየበዛ የመጣ ለልጆቻችን እንደ ምቾት ወይም እንደ ዘመናዊነት በመቁጠር በየዕለቱ የምንመግባቸው የታሸጉ ምግቦችን እውነታዎች ይዘላቸው መጠናል። በእርግጥ የሚመገቡት ምግብ በውስጡ ምን እንደሆነ ያውቃሉ? ቺፕስ፣ ብስኩቶች፣ ፓስታ እንዲሁም ጤናማ የቁርስ ክህሎችን ጨምሮ ሁሉም ጣፋጭና ጉዳት የሌለባቸው ይመስላሉ። ግን ከማሸጊያው በታች ሰውነታችሁን ቀስ በቀስ ሊጎዱ የሚችሉ የኬሚካሎች የመከላከያ ወይም ፕሪዘርቫቲቭ የምንላቸው የጣዕም አበልጸጊያ ነገሮች ውስጥ የተደበቀውን እውነት ስንቶቻችሁ ታውቃላችሁ? ትልልቅ የምግብ ኩባንያዎች ሱስ የሚያስይዙ ማሸጊያዎችንና ጣዕማቸውን ለመንደፍ በሚሊዮን የሚቆጠሩ ገንዘቦች እንደሚያጠፉ ተረጋግጧል። ምርቱ በኬሚካሎች የተሞላ ቢሆንም እንኳ አነስተኛ ስብ ለውፋቲ ተፈጥሯዊ ነው፣ ስኳር አልተጨመረበትም የሚል ሐረጎችን በመጠቀም ሰዎችን እንግዲህ ሲያታልሉ ማየት የተለመደ ጉዳይ ነው። ዛሬ በታሸጉ ምግቦች ውስጥ ያለውን እውነተኛ ነገር ወደ ማጋለጥ እንገባለን እና የሚመገቡትን ነገር መቆጣጠር ለመጀመር ጊዜው አሁን ለምን እንደሆነም ምክንያቱን እናስቀምጣለን። ሰላም፣ ደህና ናችሁ? እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። በዚህ ቻናል እንግዲህ ስለ ጤና በተከታታይነት መረጃዎችን የምለቅበት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ይብሩ። ላይክ በማድረግ ብትጀምሩ ደግሞ ለእኛ ብርታት ነው እና ላይክ አድርጉ። ይሄ መረጃ በጣም ብዙ የተደከመበት ብዙ ጥናቶችን መሰረት አድርገን ያመጣ ነው መረጃ ነው እና ለጤናችሁ፣ ለልጆቻችሁ፣ ለቤተሰቦቻችሁ መጠንቀቅ ይኖርባቸዋል። ይህን ቪዲዮ እስከ መጨረሻው ተመልከቱ ለምትወዷቸው ለዘመድ ለወገኖቻችሁ አጋሩ ቀጥታ ወደ መረጃው ስንሄድ ክፍል አንድ የተዘጋጁ ምግቦች ምንድን ናቸው? በቀላሉ ነገር ስንጀምር የተዘጋጁ ምግቦች በትክክል ምንድን ናቸው? የተዘጋጁ ምግቦች ማለት ከነበሩበት የተፈጥሯዊ ሁኔታ የተለወጡ ምግቦች ሲሆኑ በማቀዝቀዝ፣ በመቆርቆር በመጋገር በማድረግ ወይም ለጣዕም እና ለረጅም ጊዜ እንዲቆይ ኬሚካሎችን በመጨመር የሚዘጋጁ ምግቦች ናቸው። አትክልቶችን ማቀዝቀዝን የመሰለ አነስተኛ ዝግጅት አልሚ ምግቦች ለመጠበቅ ቢረዳም እጅግ በጣም የተዘጋጁ ምግቦች ግን ሌላ የተደበቀ ታሪክ አላቸው። እነዚህ በፋብሪካ የተዘጋጁ ምርቶች ሲሆኑ በአርቴፊሻል ጣዕም፣ በቀለሞች፣ በአጣፋጮች እና የመከላከያ ወይም የፕሪዘርቫቲቭ ንጥረ ነገሮች የተሞሉ ናቸው። ክፍል ሁለት የማናያቸው የተደበቁ ነገሮች ምንድን ናቸው? አሁን የተዘጋጁ ምግቦችን ሱስ የሚያስይዝ እና አደገኛ የሚያደርጉ አንዳንድ የተደበቁ ንጥረ ነገሮችን ወደ መግለጽ እንገባለን። አንደኛ ኤምኤስጂ ወይም ሞኖሶዲየም ግሉታሜት የሚባለው ነው። ጣዕምን ለማሻሻል የሚያገለግለው ኤምኤስጂ ምግቡ ጥራት የሌለው ቢሆንም እንኳ ድንቅ ጣዕም እንዳለው አንጎልን በማታለል ሱስ እንዲይዘን ያደርጋል። ረጅም ጊዜ በመውሰድ ራስ ምታት፣ የሆድ መነፋት እንዲሁም ሜታቦሊዝምን አፌክት በማድረግ ሰዎችን ለተለያዩ በሽታዎች ይዳርጋል። ሁለተኛ አርቲፊሻል ቀለሞችና ጣዕሞች ናቸው። እነዚህ ምግብን ማራኪ እንዲመስል ያደርጉታል። ነገር ግን በልጆች ላይ ከፍተኛ የሆነ ጉዳትና በአንዳንድ ጎልማሶች ላይም የአለርጂ ምላሾችን ሊያስከትሉ ይችላሉ። በሚገርም ሁኔታ ደግሞ ብዙ አርቲፊሻል ቀለሞች ከፔትሮሊየም የሚመነጩ ናቸው። ፔትሮሊየም ደግሞ እጅግ በጣም ጎጂ ከሆኑ ኬሚካሎች ቀዳሚ ነው። ሶስተኛ ከፍተኛ ፍሩክቶስ ኮሮን ሲረፕ እና የስኳር ብዛት በውስጣቸው መያዛቸው ነው። የተዘጋጁ ምግቦች ብዙ ጊዜ በተለያዩ ስሞች ስር የተደበቁ በርካታ የስኳር አይነቶችን ይዘዋል። ሱክሮስ፣ ዴክስትሮስ፣ ማልቶስ በተሰኙ ስሞች የተደበቁ ስኳሮችን በብዛት የያዙ ናቸው። ከመጠን በላይ ስኳር ወደ ውፍረት ኢንሱሊን መቋቋም እና አይነቱ ወይም ታይፕ ቱ ዲኤም ወይም የስኳር በሽታን በማስከተል አስተዋጽኦ አለው። እነዚህ በኢትዮጵያና በዓለም አቀፍ ደረጃ በፍጥነት እየጨመሩ ካሉ ችግሮች ዋነኞቹ ናቸው። አራተኛ ትራንስፋት ነው። መክሰሶች ረዘም ላለ ጊዜ እንዲቆዩ ለማድረግ የሚያገለግሉ ትራንስፋት ለሰው ልጆች ገዳይ ከሆኑት መካከል አንዱ ነው። መጥፎ ኮሊስተሮች እንዲጨምሩ፣ ይህም ማለት ኤልዲኤል ወይም ሎ ደንሲቲ ሊፖፕሮቲን እንዲጨምር በማድረግ ጥሩ ኮሌስትሮል ደግሞ ማለት ሃይ ደንሲቲ ሊፖፕሮቲን ደግሞ እንዲቀንስ በማድረግ እንዲሁም የልብ በሽታን አደጋ ይጨምራሉ። ስለዚህ ምግብ ላይ በተለይ ሃይድሮጅን የተቀላቀለባቸውን ዘይቶችን ማስወገድ ይኖርባቸዋል። እነዚህ ከፍተኛ የሆነ ትራንስፋት በውስጣቸው ስለያዙ። አምስተኛ ሶዴም ናይትሬት እና ቢኤችኤ ወይም ቢኤችቲ ያሉ መከላከያዎች ወይም ፕሪዘርቫቲቮች ናቸው። በስጋና በታሸጉ ምግቦች ውስጥ ጥቅም ላይ የሚውሉት እነዚህ ኬሚካሎች ከጊዜ በኋላ ሲወሰዱ ዲኤንኤን በመጉዳትና ካንሰር አደጋ ተጋላጭነት እንደሚጨምሩ ጥናቶች አመላክተዋል። ዘኢንተርናሽናል ኤጀንሲ ፎር ሪሰርች ኦን ካንሰር የተሰኘ ጥናት እንዲህ አስቀምጧል። ቢ ኤች ኤ እና ቢ ኤች ቲ የምንላቸው ዘይ አር ክላሲፋይድ አስ ካርሲኖጄኒክ ፎር ሂማንስ ብለው አስቀምጧል። ስለዚህ ካንሰርን በማምጣት ከሚታወቁ ኬሚካሎች ተርታ ተቀምጠዋል። ክፍል ሶስት የተዘጋጁ ምግቦች ሰውነትን እንዴት ይጎዳሉ? አሁን ውስጥ ያሉ ኬሚካሎችን ካየን እነዚህ ንጥረ ነገሮች ደግሞ እንዴት ሰውነታችን እንደሚጎዱ አንድ በአንድ ለመመልከት እንሞክራለን። አንደኛ፣ አንጎልን ሱስ ያስይዛሉ። ጥናቶች እንደሚያሳዩት እጅግ በጣም የተዘጋጁ ምግቦች ሱስ የሚያስይዙ መድኃኒቶች የሚያነቃቁትን የአንጎል ክፍሎች እኩል ያነቃቃሉ። ስለዚህ አንድ ቺፕስ መብላት ማለት ልክ አንጎልን ሱስ የሚያስይዙ መድኃኒቶች እንደሚያነቃቁት ያነቃቃሉ ማለት ነው። ሁለተኛ፣ የአንጀት ጤናን ይጎዳሉ። አርቲፊሻል ተጨማሪዎች የአንጀት ባክቴሪያዎችን እነዚህ ኖርማል ፍሎራ የሆኑ የአንጀት ባክቴሪያዎችን በማዛባት ይህ ደግሞ የምግብ አለመፈጨት፣ ደካማ የበሽታ መከላከል ወይም ሎ የሆነ ኢሚዩኒቲ ሲስተም እንዲኖረን እንዲሁም ድብርትን ያስከትላሉ ማለት ነው። ሶስተኛ ልብና ጉበትን ይጎዳሉ። ከመጠን በላይ ስብና ስኳር የሰባ ጉበት በሽታን ወይም ፋቲ ሊቨር ዲዘዝን፣ ከፍተኛ ኮሌስትሮልና የደም ግፊትን ያስከትላሉ። ይህም የሚሆነው በወጣቶች ላይ ጭምር ነው። በተለይ በተደጋጋሚ ፈጣን ምግቦችን የሚመገቡ ሰዎች ከፍተኛ የሆነ ሪስክ እንዳላቸው በጥናቶች ተመላክቷል። አራተኛ ክብደት መጨመርና የሆርሞን መዛባት ነው። የተዘጋጁ ምግቦች ካሎሪ የበዛባቸው ግን አልሚ ምግብ ስላልሆኑ የረሃብ ሆርሞኖችን በማዛባት ስለዚህ ጠግባችሁም እንኳ ስሜት እንዲሰማ በማድረግ ብዙ እንድንበላ እና እዛ ደግሞ ክብደት እንዲጨምር ከፍተኛውን አስተዋጽኦ አላቸው። ክፍል አራት የምግብ ኢንዱስትሪ ዘዴያቸው ምንድን ነው? ጤናማ ያልሆኑ ምግቦች ለምን ክርካሽ የበለጠ ቀለም ያላቸው እና በሱፐርማርኬቶች ውስጥ ሁልጊዜ ላይናችን እጅግ ማራኪ ሆነው እንደሚቀርቡ ታውቃላችሁ? ይህ በአጋጣሚ የተደረገ አይደለም። የግብይትን ሳይኮሎጂ በመጠቀም የተዘጋጁ ናቸው። ትልልቅ የምግብ ኩባንያዎች ሱስ የሚያስይዙ ማሸጊያዎችንና ጣዕም ለመንደፍ በሚሊዮን የሚቆጠሩ ገንዘቦችን እንደሚያጠፉ ጥናቶች አመላክተዋል። ምርቱ በኬሚካሎች የተሞላ ቢሆንም እንኳ በማሸጊያቸው ላይ አነስተኛ ስብ ተፈጥሯዊ ነው ወይም ስኳር አልተጨመረባቸውም የሚሉ ሀረጎችን በመጨመር ይታወቃሉ። እውነታው ግን ብዙ ስብ በውስጡ ያላቸው፣ ጣዕምን ለመተካት ደግሞ ብዙ ስኳር በውስጣቸው እንዳለ የተረጋገጠ ነው። ክፍል ስድስት ትክክለኛው የጤና ተጽዕኖ ምንድን ነው? በትክክለኛው መንገድ ስናይ በዓለም ላይ እየሆነ ያለው ምንድን ነው? ብዙ የተዘጋጁ ምግቦች የሚጠቀሙ ሀገሮች የውፍረት፣ የስኳር በሽታና የልብ በሽታ መጠን ከፍተኛ እንደሆነ ጥናቶች አመላክተዋል። በኢትዮጵያም ቢሆን በተለይ በከተማ በሚባሉ አካባቢዎች እጅግ በጣም የተዘጋጁ ምግቦች እየተለመዱ መጥተዋል። ይህም የበሽታዎች መጨመር ያስከትላል። በየሆስፒታሉ በየጤና ተቋማቱ ብትሄዱ በእነዚህ ስር በሰደዱ በሽታዎች የተያዙ ሰዎች ቁጥር እጅግ በጣም እየጨመረ እንደሆነ ማረጋገጥ ይቻላል። ዘ ላንሴት የታተመ አንድ ጥናት እንዳመለከተው እጅግ በጣም የተዘጋጀ ምግቦች ያለ ጊዜ መሞትን አደጋ በስልሳ ፐርሰንት ከፍ ያደርጋሉ በማለት አስቀምጠዋል። ስለዚህ በተደጋጋሚ እነዚህን የታሸጉ ምግቦችን የሚመገቡ ሰዎች ፕሮሰስድ የሆኑ ምግቦችን የሚመገቡ ሰዎች በስልሳ ፐርሰንት የመሞት እድላቸው ከፍ ይላል በማለት አስቀምጠዋል። ክፍል ስድስት የተዘጋጁ ምግቦችን እንዴት መለየትና ማስወገድ ይቻላል? ታዲያ ራስን እንዴት መከላከል ይቻላል? ራሳችንና ቤተሰቦቻችን ለመከላከል የሚከተሉትን አምስት ነጥቦችን እንመለከታለን። አንደኛ መለያውን ማንበብ ነው። የንጥረ ነገር ዝርዝሩን ረጅም ከሆነ ወይም መጥራት የማይችሉት ስሞች የተሞላ ከሆነ በፍጹም መጠቀም የለባችሁም። ሁለተኛ ሙሉ ምግቦችን መመገብ ትኩስ አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችና ያልተዘጋጁ እህሎችን ወይም ፕሮሰስድ ያልሆኑ እህሎችን መጠቀም ይኖርባቸዋል። ሶስተኛ በቤት ውስጥ ማብሰል። በቤት ውስጥ የሚዘጋጁ ምግቦች ማለት ጥቂት የተደበቀ ኬሚካሎች ያላቸው እንዲሁም ለመቆጣጠር እጅግ በጣም ጥሩ የሆኑ በመሆናቸው በቤት ውስጥ የተዘጋጁ ምግቦችን መመገብ ይኖርባቸዋል። አራተኛ ስኳር የበዛባቸው መጠጦች ማስወገድ። በዚህ ፈን ለምሳሌ እንደ ጁስ በጣም የተለመደ ጁስ፣ የታሸጉ ጁሶችን ከመጠጡ ይልቅ ፍራፍሬዎችን ጠቀሙ መወር የተሻለ ነው። ስለዚህ ከዚህ ፋንታ ውሃ መጠጣት የሎሚ ውሃ ወይም ተፈጥሯዊ የሆኑ ጣፋጭ የሆኑ መጠጦችን መጠጣ ትችላላች። አምስተኛ የአካባቢና ባህላዊ ምግቦችን ይምረጡ። እንደ ሽሮ፣ ምስር፣ የጤፍ እንጀራ ያሉ በተለይ የኢትዮጵያውያን ምግቦች በተፈጥሮ አልሚ ንጥረ ነገር የበለጸጉ እንደሆኑ እና ዝግጅታቸው ወይም ፕሮሰስቻቸው ለው ስለሆነ በጣም ከፍተኛ የሆነ ጥቅም አላቸው። እንግዲህ የተዘጋጁ ምግቦች ለመብላት ወይም ጊዜን ለመቆጠብ ቀላል ሊሆኑ ይችላሉ፣ ነገር ግን ቀስ በቀስ ጤናችሁን እየጎዱ እንደሚሄዱ የምግብ ኢንዱስትሪ በቀለማት ያሸበረቁ ማሸጊያዎች እና ማራኪ መፈክሮች ጀርባ ደግሞ የተደበቁ ኬሚካሎች እና ሰውነትን የሚጎዱ ጤናን የሚጎዱ በውስጣቸው እንዳለ እንግዲህ ከላይ ለመዘርዘር ሞክረናል። ስለዚህ ሰውነታችሁ ትክክለኛው ምግብ እንዲያገኝ በማድረግ በተለይ ብዙ ፕሮሰስድ ያልሆኑ ምግቦች ላይ ትኩረት በማድረግ ልጆቻቸውን በመጠበቅ በተለይ የልጆች ጤና በጣም እየተጎዳ ነው። ምናልባት ሰውነታቸው ሲወፍር እንዲህ ቶሎ ቁመታቸው ሲጨምር የተሻለ መስሏቸው ሊሆን ይችላል። ነገር ግን በጣም ጤናቸውን እየጎዳችሁ እንደሆነ ማስተዋል ይኖርባቸዋል። ይህንን ቪዲዮ እንግዲህ ጠቃሚ ሆኖ ካገኛችሁት ላይክ፣ ሸር በማድረግ እንግዲህ አጋርነታችሁን እንድታሳዩ